ወዘ ራሱ እንዴት እንደምትወደው ግን ስለ ጸጋ ምን አንቹ፣ ላይ ቆንጆ ነሽ። አመሰግናለው። አይቺ ምኗ ነው የሚያምረው? በእናታች ቆንጂ ነሽ። ቆንጆ ነች ወይ? አታምር ወይ ንግግሩ አያምር መልኩ አያምር። አይ፣ ይህ እንኳን ከልብህ እንዳለነ እርግጠኛ ነኝ። አረ ከልብ አታምሪ፣ እስኪሙችል እስኪሙች አታምሪም በል በላ። እስኪ ሙች አታምሪም በል። እነሱ ታምራለች አታምሪም፣ ለምን አትልም? ለምን ፈራ? ካላማ እስኪ ሙች አታምሪም በል። ቆንጆ ከሆነች በል ምን አስፈራ? ካትልም እንዴ ቆንጆ ልሽ ሆናልክ። አታምሪኝ ብለህ በላ፣ አታፍራ። አይ እንደዛ ደግሞ በጣም ከባድ ነው እኮ አታምርም አለኝ። በጣም በጣም በጣም። ታብ ታብ አድርጉት፣ ማነት እሷ በጣም ሙች በጣም ልዕልት ነሽ። አዎ አይክሊቲዬ ዴቭ ሶሲኮ በጣም ቆንጅል ነች። ጋይስ ታብ ታብ አድርጉ፣ እንዲ ከዴቭማ ማነስ የለብኝም። ታብ ታብ አድርጉ፣ ስክሪኑ ንኩት። ጭራሽ የፈለጋችሁ ንግስት መሰ ትችላላችሁ፣ ከፈለጋችሁ ደውነት፣ ከፈለጋችሁ አንበሳ፣ ከፈለጋችሁ ዞን፣ ከፈለጋችሁ አዞ፣ ከፈለጋችሁ እንደፈለጋ አዙ አዙ አንታላ ሌላ አዞ ያስፈልጋል ጋይስ። ደብል ደብል ነው ጋይስ፣ ሶስት ሺ አንገቡ አትንተውታ። አረ ግን ታው ንቅጣው፣ አንድ ጌም ልቅጣው። ታው እኔ በየት በኩል እንዴት አድርገሽ

ደግሞ እኔ ጋ ሌቭል አፕ በለ ቴንክ ዩ ቴንክ ዩ በጣም ቴንክ ዩ እግዚአብሔርን አመሰግናለሁ። ቃል የለኝም። እንደ ማለት አቀበኩም እኮ አስሆን አንድ አበባ ሳይሞላልኝ ቀጥታ ትንሿ አንበሳ ትሞላልኝ ጊፍት ጋላሪ ላይ ከባድ ነው እውነት ከባድ ነው ከባድ ነው የሞቀኝ ነው

አይ በርበሬ ነው አልቀጣም። በአምስት ሺህ እኮ በርበሬ የለም። ግን በይዘው ዲያብል ላይ ሰቶ ኖሮ ማለት ነው አስር ሺህ ነበር የምንገባው። እሺ ምልት ልትቀጪ ነው። ይላይ ጌሙና እንግዲህ ቅጣቱን ፖፕ እንዲቀጣል ለምፈልገው ቅጣ አበባ ነገር ማንም ሰው የለውም። ዝም ብዬ ብቀጣ ይሻላል። አንድ ያቅጣት አይነ ስር ኮልጌት አደርግ እዚጋና እንዴ የማል አምስት ሺ ገብቻለ። ሁለት ያቅጣት፣ ሰባ ሁለት ያቅጣት፣ ሁለት ያቅጣት፣ ስ ሁለት ያቅጣት። እንትን በል ሀይላንድ አስቀምጥና ተሽከርከር ሀያ ጊዜ ተሽከርከረ ሀይላንዱ ዝቅ ብለ ሀይላንዱን እየነካ ተሽከርከሩ ሀያ ጊዜ

ተንበረከክ ነው እንዴት ነሽ ይሄን ቆንጆ አለኝ ምን ታርጋለህ ኮልጌት ምን ማለት ኮልጌት አይነሰረው ኮልጌት ሶስት ሶስት አትቀጣም ተንበረከከ ፖፕ ኪንግ አልፈልግም ይሄ ኮልጌት ብትቀባ ይሻላል ክብራ ድለም ሲጀመር ኪንግ ማለት ቀላል ቅጣት ነው ፖፕ ነት ደስታ በደስታ እሱን እኮ ነው የምልሽ። ማለት አልጠበቅኩም እና ረዛኑ ሀፒ በሀፒ የሆንኩት። ጠብቄ ቢሆን እኮ ያን ያክል ደስ አይለኝ፣ ግን ሳልጠብቅ ሲሆን ደስ ይላል። ይገርምሻል። የመረጥሽ ነው የምታወራው። እየመረጥኩ አላወራም። ሶሴኔ ቆንጆ ተቀባ። ያቃጥላል እኮ እንዴ። ፈልግ ከታሽ ከፈለግ ባዝኒል አርግ ባዝኒል፣ ወይ ሎሽን ምናምን ካለ እዚህ ጋር አርግ። መጀመሪያ አላረግም

አዎ እኔም አይቼው አላውቅም። ዛሬ ገና ያየሁት ዝቅ አድርገው ትንሽ ከይነ መቃጠል ነው የፈለጉ ይልሽ እኔ እኮ እንዳያቃጥልም መጀመሪያ ከስር የሆነ ነገር አርጋልአቶ ጀምር አውቃለሁ። ምን ነው ምን አረጉሽ? አይ እንደው አሳዘንከኝ። ማርያምን አላሳዘንሽም እባክሽ። ድሮም እኔ አንቺ አንድ ሰው አንድ አበባ፣ አንድ ሰው አንድ አበባ። አይ የአይኔ አበባ አመጣለች የአይኔ ደብልን ጋይስ። ሰው ግን እኮ የለም። እኔ ጋ ግን ደብልን እንደ ሀሳብ አለ። ሰው እንጂ ሰው አለ። ሰው ፊልተር እኮ ነው። እኮ ጠይም ነኝ። እይ ቁር ወይኔ ምን እንደምትበስል ብታያት በአካል ዊ ዊ ሞት። እሺ ያስጠላ ከእኔ አፍላፍቅር ላይ አታውቁኝም። ትክክለኛ መልክ አፍላፍቅር ላይ ያለው ነው። እሺ ኦካራ እሺ። ታብታ ቢሆነ ነገር ስጡኝና ልቅጣት። በእናታት እንደዚህ አቃጥላኝማ፣ እንዲህ በአካልም አቃጥላኝ፣ እንደዚህም አቃጥላኝ። የሚያቃጥል ነገር ያቃጥልክ አሁን ጣይላ ሁሉ ያምኑዋል ከይሰውቁ ነው። እሺ እኔ ጥቁር አይደለም ጠይሜ